ሰላም ጤና ይስጥልን አድማጭ ተመልካቾቻችን፣ ሰኔ 2217 ዓ ም ዕለታዊ መረጃዎችና ዘገባዎችን መጥቻለሁ። መረጃና ዘገባዎችን ወደ እናንተ እያደረስኩ አብሬያችሁን ቆዩ። በለጠ ካሳ ነኝ። እናንተም እየተከታተላቸው አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። በዚህ ሰዓት እንግዲህ የተለያዩ መረጃዎችን ይዣለሁ። ጎንደር በስምንት ወረዳዎችና እና በ14 ቦታዎች ላይ ውጊያ እየተደረገ ነው። አየር ማረፊያን ጨምሮ እየተደረገ ባለው ውጊያዎች በረራ ተቋርጧል የሚሉ መረጃዎችን ጨምሮ የባለስልጣናትም እንደዚሁ በነበሩ ውጊያዎች ተገድለዋል ተብሏል። እንደዚሁም በተሽከርካሪ ላይ ፍንዳታ ደርሶ ቃጠሎ ደርሷል። ጎንደር ከተማን ጨምሮ ያለው መረጃ ምን ይመስላል? ደብረ ማርቆስ ዙሪያ እንደዚሁ ረፋዱን ተኩስ ነበረ። እንደዚሁም ቡሬ ዙሪያ ተኩስ አለ። በተለያዩ አካባቢዎች ያሉት አሁን ሁኔታዎችን በተመለከተ ዝርዝር መረጃዎችን ይዣለሁ። በዋናነት ጎንደር አካባቢ የተጠራው ሰልፍ እና በሌሎች አካባቢ የተደረጉ ካሉ ሰልፎች ጋር ያለው አጠቃላይ አሁን ሁኔታ ምን ይመስላል? ዝርዝር መረጃዎችን በዚህ ሰዓት የሚሰሙ ይሆናል። እንግዲህ ዛሬ ብልጽግና በተለያዩ አካባቢዎች የድጋፍ ሰልፎችን ጠርቷል። ሰልፎቹ ጋር በተያያዘ ያሉ መረጃዎችን እንደዚሁ የማደርሳችሁ ይሆናል። እነዚህ መረጃዎች እየተከታተላችሁ አብራችሁ እንድትቆዩ በአክብሮት ጋብዛለሁ። ከስምሪት ቀጠናዎቻቸው በመውጣት እንደዚሁ ወደ ፋኖ የሚቀላቀሉትም የመከላከያ የአድማ ብተና አባላት እንደዚሁ ቁጥራቸው ጨምሯል ተብሏል። እነዚህ መረጃዎች እንግዲህ አውሮፕላን በረራው ጭምር እስከ ማስተጓጎል ደረሱ ውጊያዎች ያደረጉበትን አካባቢ እና የባለስልጣናት እንግዲህ እያሉባቸውን ዝርዝር መረጃዎች በዚህ ሰዓት ሰማላችሁ። እየተከታተላችሁ አብራችሁን ቆዩ። ህወሀት ሮኬቶችን ጨምሮ አዳዲስ መሳሪያዎችን ከውጭ አስገብተዋል የሚል መረጃም እንደዚሁ ይዣለው በዚ ሰዓት ወደ እናንተ የሚደርሱ መረጃዎች ናቸው። ወደ መረጃዎቹ ከመሄዴ በፊት ከላካችኋቸው ቅሬታዎች መካከል መምህራን የላኩልኝን ቅሬታ ላቅርብ። ያለ ፈቃዳችን ደሞዝ እየተቆረጠብን ነው በሚል ነው መምህራን ቅሬታ እየላኩት ለኢትዮ ፎከስ በሲዳማ ብሔራዊ ክልላዊ መንግስት ምስራቃዊ ደዮ ዞን ሆኮ ግረጅ ተብሎ የሚጠራ ወረዳ የሚገኙ መምህራን ያለ ፈቃዳቸው ደሞዛቸው እየተቆረጠባቸው እና ለብልጽግና ፓርቲ የህንፃ ማሰሪያ ቢሮ ገንዘብ አዋጡ እየተባለ ገንዘባቸው እየተወሰደባቸው እንደሆነ ነው ቅሬታ ያቀረቡት። ይህንን በተመለከተ እስካሁን ድረስ ተደጋጋሚ ጥያቄዎችን ቢያቀርቡም ምላሽ የሚሰጣቸው አላገኙም። መምህራን በዚህ የኑሮ ውድነት ያለፈቃዳችን የብልጽግና ካድሬዎች የሚቆርጡብን ገንዘብ ሊያቆሙ ይገባል በሚል ው ቅሬታቸውን አቅርበዋል። የሚመለከተው አካል በአስቸኳይ መፍትሄ እንዲሰጣቸው። ባለፈው አብይ አህመድ ከመምህራን ተወካዮች ጋር በነበረው ስብሰባ መምህራን ያለ ፍቃዳቸው ደሞዝ የሚቆረጥ ከሆነ እንዲጠይቁና እንዲያስቆሙ ይደረጋል ማለታቸው ይታወቃል። ስለዚህ ይህንን ይዛችሁ እናንተ ያካባቢን የብልጽግና ካድሬዎች ያለቃቸውን ትእዛዝ እንዲያከብሩ በዚህ መጠየቅ ትችላላችሁ። አጠቃላይ ሰው ስላለ ስላላለ ሳይሆን የሰራችሁበት የለፋችሁበት፣ ያለናንተ ፍቃድ ማንም ሰው ደሞዛችሁን መንካት አይችልም። ምናልባት ቢያንስ ይህንን የሚያዩ ከሆነ ፍርድ ቤቶቹ ወደ ፍርድ ቤት ጭምር በመሄድ መብትን ማስከበር ይቻላል። የሚደርሰው ጫና ይታወቃል። እንግዲህ በሰዓት ወደ ያስኳቸው ዝርዝር መረጃ ሲሩ ወደ ጎንደር ቀጠና የሚወስደን መረጃ ነው የማስከትለው። ጎንደር አካባቢ እንግዲህ በተለያዩ ቦታዎች ውጊያዎች እየተደረጉ ነው የሚገኙት። በስምንት ወረዳዎች እና በ14 ቦታዎች ውጊያዎች ስለመደረጋቸው የሚገልጹ መረጃዎች ወጥተዋል። አንዳንዶቹ አካባቢ ያለው ዝርዝር መረጃ ገና እየተጣራ ነው። ቢሆንም እንግዲህ በዚህ ሰዓት የደረሱ መረጃዎችን ወደ እናንተ አደርሳለሁ። በጎንደር ቀጠና በአማራ ፋኖ ብሔራዊ ኃይል የቀጠናው ቃል አቀባይ ፋኖ ዮሐንስ ንጉሡን እንዲሁም ደግሞ በአማራ ፋኖ በጎንደር ጠቅላይ ግዛት እዝ የአጼዎቹ ክፍለ ጦር የፖለቲካ ኃላፊ ፋኖ ዘመነ ምህረትን በአካባቢዎች ለበተደረጉ ውጊያዎች አነጋግሬያቸዋለሁ። ሁለቱም በጥምረት ውጊያዎች እያደረጉ መሆናቸውን ነው የሚገልጹ መረጃዎች እየወጡት በብዛት በተለይ የብሔራዊ ኃይሉ አምስተኛ ኮር ወይም ደግሞ ዳግማዊ ቴዎድሮስ እየተባለ የሚጠራው ኮር ብዙ ቦታዎች ላይ ውጊያ እያደረገ ነው። ወገራ ደንቢያን፣ በለሳን፣ ማክሰኝትን፣ ጎንደር ዙሪያን ጨምሮ አዲስ ዘመንና ሊቦ ከምከምን ጨምሮ በተለያዩ አካባቢዎች ውጊያዎች እየተደረጉ ስለመሆናቸው በማለዳይ መረጃዎች ይህንን አመላክተዋል። እንግዲህ ከደረሱ መረጃዎች መካከል አዲስ ዘመን እስከ ጎንደር ከተማ ከባድ ውጊያዎች እየተደረጉ ነው ያረፈዱት። ጠዳም ፍራንዝ፣ ቆላድባ እና ደንቢያም አንዳንድ ቦታዎች፣ ቆላድባን ጨምሮ ደውርስጌ አየር ማረፊያ፣ ምንጭ ገብርኤል ተብሎ በሚጠሩት በተለይ አየር ማረፊያ አቅራቢያ ምንጭ ገብርኤል አካባቢ፣ ማክሰኝት ጎንደር ቀበሌ 18 ፈንጠር ድረስ እንደዚህ ውጊያዎች ተደርገዋል። ከተማ ውስጥ ቦምብ ፍንዳታ ነበር ተብሏል። ጎንደር ከተማ አካባቢ ያለው ሁኔታ ምን ይመስላል ብዬ የጠየኳቸው አንድ የከተማው ነዋሪ ቀበሌ 18 ውጊያ ይደረጋል፣ ቀበሌ 18 ደግሞ፣ ቀበሌ 18 ውጊያ ይደረጋል፣ ፒያሳ ደግሞ ሰልፍ አለ፣ ይሄ ጉራማይሌ የሆነ ክስተት ነው ያለው ከተማው ውስጥ የሚል ምላሽ ሰጥተዋል። ጠዳም ፍራንስ ቆላ ድባ ጨዋሂትን ይቅርታ በተገለጹት አካባቢዎችን ጨምሮ እየተደረጉ ካሉ ውጊያዎች አንጻር ብርቱ ውጊያ የተደረገበት አካባቢ ጎንደር ዙሪያ ማክሰኝት ወረዳ ነው። ማክሰኝት ወረዳ በተደረገው ውጊያ ከፍተኛ ሰብዓዊ፣ ቁሳዊ ወታደራዊ ኪሳራ ደርሷል። በሌሎች አካባቢ ያለው እየተጣራ እንደሆነ እንግዲህ በሌላ መረጃ ሰዓት የማድረሳችሁ ነው። ማክሰኝት አካባቢ ግን የወጡ መረጃዎች የሚያሳዩት በትንሹ 18 የሚሊሻ አባላት ስለመሞታቸው በተለይ የአጼዎቹ የፖለቲካ ዘርፍ ኃላፊንን ገልጿል። በጠቅላይ ግዛት ደጃች አስና ያደረገው ውጊያ በትንሹ 18 የሚሊሻ አባላት ሲገደሉ አስር የመከላከያ አባላት ተይዘው ተወስደዋል። በካምፕ ላይም እንደዚሁ ከፍተኛ ሰብዓዊ ቁሳዊ ጉዳት ደርሷል። በዚህ ማክሰኝት አካባቢ ካለው ከጎንደር ጠቅላይ ግዛት ባሻገር በብሔራዊ ኃይሉ ጥቁር አንበሳ እና ታድሎ ክፍለ ጦሮች በአምስተኛ ኮር ማለት ነው በጋራ ያደረጓቸው ውጊያዎች እንደሆኑ የሚገልጹ የመረጃ ምንጮቹ የደረሰው ጉዳት በተመለከተ በተለይ ማክሰኝት ከተገደሉት የሚልሻ አባላት መካከል የወረዳው የሚልሻ ጽፈት ቤት ኃላፊ ባለስልጣን ይገኙበታል ተብሏል። ባለፈው እንግዲህ በወረዳዎቹ የፋኖ ቤተሰቦችን ቤት መኖሪያ ቤት ንብረት እንዲቃጠሉ ለመከላከያ መረጃ መስጠት ከሚልሻን በማሰማራት ከፍተኛ ሚና ነበረው የተባለው የወረዳው የሚልሻ ጽፈት ቤት ኃላፊ ዛሬ ማለዳ በነበረው ውጊያ ሕይወቱ አልፏል። እንግዲህ እነፋኖ ዘመነ ምህረት እንግዲህ የዘመዶቻቸው 14 ቤቶች መቃጠላቸውን እና የሚዘራም ዘር እንደዚሁ አብሮ በመቃጠሉ ለከፍተኛ ችግር መውደቃቸው ይታወቃል። ይሄ የሚሊሻ ኃላፊ በመራው ዘመቻ ነው እነዚህ ሁሉ ውዳቶች ደርሶ የነበረው። ዛሬ ግን ፋኖ በወሰደው እርምጃ በአስረስ የተባለው የወረዳው ሚሊሻ ጽህፈት ቤት ኃላፊ ስለመሞቱ የፖሊስ አዛዥ እንደዚሁ ቆስሯል፣ ሳይሞት አይቀርም የሚሉ መረጃዎች ናቸው ያሉት። እንግዲህ ከሚሊሻ ጽህፈት ቤት ኃላፊው ባሻገር ወደ 18 የሚደርሱ ሰላም አስከባሪ ወይም ሚሊሻ እየተባሉ የሚጠሩ ሲገደሉ፣ ቁጥሩ ያልታወቀ የመከላከያ አባል የአድማ ብተናና እንደዚሁ የፖሊስ አባላት ጉዳት ደርሶባቸዋል። ማክሰኝት አስተዳደር ጽፈት ቤት አካባቢ ውጊያ ተደርጎ ነበር። እንዲሁም ደግሞ በወርልድ ቪዥን ተብሎ የሚጠራው የግብረሰናይ ድርጅት መከላከያ በጊዜያዊ ካምፕነት የሚጠቀምበት ቦታ ውጊያ ነበር። ትምህርት ቤቱ አካባቢ እንደዚሁ ውጊያ ነበር። በተለይ ደግሞ ሰጓጅ ጊዮርጊስ ተብሎ በሚጠራው በተደረገው ውጊያ ከፍተኛ ጉዳት የደረሰው በዚህ ነው። እንግዲህ በአራት ቦታዎች ማክሰኝት ውጊያ ሲደረግ ነው እያረፈደው፣ ውጊያው እስከ ሶስት ሰዓት ተኩል ድረስ ቀጥሎ ነበረ። በዚህ ምክንያት እንግዲህ ከባህር ዳር ወረታ፣ ከደብረ ታቦር ወረታ፣ አዲስ ዘመን ጎንደር የሚወስድ የትራንስፖርት እንቅስቃሴ ማለዳ አካባቢ በጠዳና ማክሰኝት በነበረው ውጊያ ተቋርጦ ነበር ነው እየተባለው። አጠቃላይ ጎንደር አካባቢ ያለውን ሁኔታ በተመለከተ እንግዲህ ከደረሱ መረጃዎች መካከል የዳግማዊ ቴዎድሮስ ኮር አምስተኛ የአምስተኛው ኮር ማለና ዳግማዊ ቴዎድሮስ እየተባለ የሚጠራው በብሔራዊ ኃይሉ ኮሩ አዲስ ዘመን እስከ አርባያ በኋላ በስምንት ወረዳዎች ውጊያ የተደረጉ መሆናቸው እንደዚሁ ገልጸዋል። በአስራ አራት አውደ ውጊያዎች እየተደረገ ያለው ውጊያ ቀጥሏል የሚለው የቃል አቀባይ ፋኖ ዮሐንስ ንጉሱ አየር ማረፊያ ጠዳ፣ ሁለት ቦታዎች ጎንደር 18 ወገር ወገራምባ ጊዮርጊስ ድረስ ውጊያዎች ተደርገዋል። እንደ ማክሰኝት፣ እንፍራንስ፣ ጠዳ ዘዞ፣ በለሳ በመሳሰሉ ከተሞች እንግዲሁ ወደ ከፍተኛ ወታደራዊ ኪሳራ ደርሷል። ወደ ፒያሳ ለድጋፍ ሰልፍ ይንቀሳቀሱ የነበሩ ከነዚህ ሳተላይት ከተሞች እንደዚሁ እንቅስቃሴው ተስተጓጉሏል። ጎንደር ከተማም እንደዚሁ ከተወሰኑ ክፍለ ከተሞች ውጭ አዘዞን ጨምሮ ጠዳና በሌሎቹ ዳሽን አካባቢ ያሉ ነዋሪዎች ወደ ሰልፉ መሄድ አልቻሉም። አስራስምንት አካባቢ በነበረው ውጊያ ምክንያት አስራስምንት አካባቢ ቦምብ ፍንዳታም ደርሷል። የደረሰው ጉዳት በዝርዝር አልታወቀም። ሊወከምከም ደንቢያ ምዕራብ ደንብ ምስራቅ በለሳ ወንደር ዙሪያ ማክሰኝት፣ ወገራ፣ ምስራቅ በለሳ ጨምሮ በተለያዩ አካባቢዎች በሸፈነው ውጊያ የአየር በረራ ተቋርጧል ብሏል። የመረጃ ምንጩ አፄ ቴዎድሮስ አየር ማረፊያ ላይ ሊያርፎ የነበሩ ከአዲስ አበባ መነሻቸውን አድርገው የነበሩ አውሮፕላኖች አላረፉም ተብሏል። አንድ አውሮፕላን ሳያርፍ ሲመለስ ተመልክቻለሁ ሲሉም ሌላ የአይንማኝ ይህንን ገልጸዋል። የእንግዲህ ማክሰኝት በተደረገው ውጊያ በሚሊሻ አባላት ላይ የደረሰው ጉዳት ከፍተኛ ነው። ከነዚህ ውስጥ እንግዲህ ተይዘው ከተወሰዱት አስር የመከላከያ አባላት ባሻገር አንድ ሻምበል የሚሆን ኃይል በካምፕ ላይ እንዳለ ጉዳት ደርሶበታል። አንድ ሬዲዮ የያዘ ሰው ብቻ ነው የወጣው፣ ሌሎች ሞትና ቁስለኛ ሆነዋል ብሏል። በዚህ ውጊያ እንግዲህ ማክሰኝት በነበረው ውጊያ በተለይ በአፄዎቹ ክፍለ ጦር በኩል በእነሱ በኩልም የደረሰ ጉዳት አለ። አንድ የፋኖ አባል ሞት፣ ሁለት ከባድ እና ሁለት ቀላል ቁስለኞች እንደደረሱም ነው ለማወቅ የተቻለው በሌሎቹ አካባቢ እየተደረጉ ያለው እና በተለይ በአምስተኛ ኮር ያሉ ዝርዝር መረጃዎች ወደፊት የሚወጡ ይሆናል። እነሱ እንደደረሱኝ የማደርሳችሁ ይሆናል። ጎንደር አስራ ስምንት አካባቢ እንደዚሁ ዞብል ክፍለ ከተማ ተብሎ የሚጠራው ሁለቱ ቦታዎች እዚሁ ፍንዳታዎች ደርሰዋል። አንድ ተሽከርካሪም የክፍለ ከተማ የሆኑ ተሽከርካሪ ወድሟል። የደረሰው ጉዳት አልታወቀም ነው እየተባለው። በሌላው እንግዲህ ከዚህ ከጎንደር ቀጠና ባሻገር በተለያዩ አካባቢዎች እንደዚሁ ውጊያዎች እየተደረጉ ነው። ሰልፎችም እየተደረጉ ነው። ደብረ ማርቆስ ዙሪያ ከፍተኛ ተኩስ ነበር፣ ማለዳ ተብሏል። በተለይ ማረሚያ ቤት ተብሎ በሚጠራው አቅጣጫ ማለዳ ጀምሮ ተኩስ ነበረ። በሌላው የከተማው አካባቢ እንደዚሁ ተኩስ ይሰማ ነበር። የደረሰው ጉዳት ግን አልታወቀም። ፍኖት ሰላም ከተማ እንደዚሁ ከተማው አቅራቢያ ከከተማው መሃል አደባባይ ራቅሎ የቦምብ ፍንዳታዎች ተሰምተዋል። በሰዎች ላይ የደረሰ ጉዳት ግን የለም ነው የተባለው። ጅጋ ማንኩስ አካባቢ እንደዚሁ ተኩስ ነበረ። መደበኛ ሊባል የሚችል ተኩስ ግን አይደለም። ሰልፎች ግን አልተደረጉም ተብሏል። ቡሬ ዳሞት፣ እዚሁ አካባቢ ብርቱ ውጊያ የተደረገ ነው። ከማለዳ ጀምሮ በከተማው አራት አቅጣጫዎች ከፍተኛ ተኩስ ይሰማል። በአራት አቅጣጫዎች ተኩስ መከሰቱ ተከትሎ ሊወጡ የነበሩ ሰልፎች እንደዚሁ በበቂ ሁኔታ አልተደረጉም፣ ሰልፎቹ ተስተጓጉለዋል ተብሏል። የደረሰው ጉዳት በዝርዝር አልታወቀም። ሰከላ አጃሌ ተብሎ የሚጠራው ቦታ ትናንትና ውጊያ ነበረ። በዚህ ውጊያ ላይ ፋኖ የሞርተር ጥቃት በመፈጸም በመንግስት ሰራዊት ላይ ጉዳት ማድረሱን ፋኖ ገልጿል። ትላንትና በነበረው ውጊያ የሰከላ እና የቋሪት ቀጠና ፋኖች በጋራ ባደረጉት ውጊያ መሻሹን አካባቢውን ለቆ ወደ ሰከላ ግሻ አባይ ተመልሶ የነበረ የመንግስት ኃይል ዛሬ እንደገና ወደ አጃሌ ተብሎ ወደሚጠራው ቦታ መውረዱን ተከትሎ አሁን በዚህ አካባቢ ውጊያ እየተደረገ ነው የሚገኘው። በእነዚህ አካባቢዎች ተደረጉ ያሉ ውጊያዎች እና ተጨማሪ መረጃዎች እንደደረሱ እየማቀርብ ይሆናል። ወደ ደጋ ዳሞትም ስንሄድ ደጋ ዳሞትም እንደዚሁ ለሁለተኛ ቀን የቀጠለው ውጊያ አለ። ከደጋ ዳሞት ወደ ወይን ውሃ እና ወደ ቋሪት እንዲሁም ደግሞ ወደ ደንበጫ በሚወስዱ ቀበሌዎች አካባቢዎች ውጊያዎች ለሁለተኛ ቀን እየተደረጉ ነው። አረፋ ደብተራ ተብሎ የሚጠራው አካባቢ ሮብ ገበያ እንዲሁም ደግሞ ቋሬት ድረስ ወይ በይኝ ተብሎ የሚጠሩት አካባቢዎች ውጊያዎች አሉ። አልፎ አልፎ ተኩስም ይሰማል። በእነዚህ አካባቢዎች የደረሰው ዝርዝር ጉዳት አልታወቀም። ዋሸራ ቀጠናም እንደዚሁ ዘማ ገመሶ፣ በሴ ተብሎ የሚጠሩት አካባቢዎችን ጨምሮ ወደ አደትና ወደ ቋሬት መውጫ አካባቢዎችም እንደዚሁ ተኩስ አለ። ሞጣ ቀጠና ድጎ ሲሆን ወደ ሰዴ በመሳሰሉት አካባቢዎች ከትላንት የቀጠሉ ውጊያዎችና እንደዚሁም ደግሞ የተኩስ ድምፅ ይሰማል። የደረሰ ዝርዝር ጉዳት ግን አልታወቀም ነው የተባለው። ወደ ሌሎች ቀጠናዎች ስንሄድ እንደዚሁ በተለይ በቆቦ ቀጠና ትላንትና እየተደረገ የነበረውን ውጊያና ዛሬም ረፋድ የነበረውን የከባድ መሳሪያ ድብደባ በተመለከተ እንደዚሁ አጭር መረጃ አለ። ራያ ቆቦ አካባቢ ሰሞኑን ተከታታይ ውጊያዎች እየተደረጉ ነው። ይሄን በተመለከተ በየለቱ መረጃዎችን እያደረስኳችሁ ነበረ። በዚህ በኩል ፋኖ የአካባቢ ፋኖ ያወጣው መግለጫ አለ። ትናንትና በነበረው ውጊያ ሙሉ ቀን ከወልዲያ መቀሌ የሚወስደውን ዋናውን መንገድ ፋኖ ተቆጣጥሮ ስለመዋሉና ከዋጃና ከሀራ ወልዲያ የሚገቡ መጋቢ ነው ደግሞ ተጨማሪ ወታደራዊ እንቅስቃሴዎችን ገብቶ ስለመዋሉና በመሃል በካምፖች ላይ ደርሱ ጉዳቶችን በተመለከተ በአሰራጨው መረጃ ሶስት ካምፖች እና ሶስት መካናይዝድ መሳሪያዎች ስለመውደማቸው ገልጿል። መንጀሎ፣ ሮቢት፣ አሚድ ውሃ፣ አራዶም፣ ሆርማት በነበሩ ውጊያዎች ከፍተኛ ወታደራዊ ኪሳራ ደርሷል። እንግዲህ እንደ ፋኖ መረጃ ምንጮች ከሆነ መድፍ እና ብረት ለበስ ላይ እንደዚሁ የሞርተር ጥቃት ተፈጽሞ ከፋኖ ጉዳት ደርሶባቸዋል ሁለቱ መካናይዝድ መሳሪያዎች ለዚሁ ከጥቅም ውጭ ሆነዋል ነው እየተባለው። በዋናነት ለሁለት ዓመታት የመንግስት ኃይል በተለይ መካናይዝድ ማዘዣ ሆኖ ወደ ደጋማው እና ወደ ምዕራብ የቆቦ አካባቢዎች የሚፈጸሙ የከባድ መሳሪያ ድብደባዎችን ሲያስተናግድ የነበረው ማዘዣ ቦታን የመንግስት ወታደሮች ለቀው ወጥተዋል። ይህም ሆርማ ተብሎ የሚጠራው አካባቢ የነበረውን ካምፕ ወደ ቆቦ ለመውሰድ ተገደዋል የመንግስት ኃይሎች። ትናንትና በነበረው ውጊያ ነው የተባለው። በውጊያው ዙሪያ ሶስት መድፍ ላይ ጉዳት ደርሷል። በመካናይዝድ ላይም እንደዚህ ጉዳት ደርሷል። ፋኖም የመካናይዝድ ኃይል ስለማቋቋሙ እና በዚህ አጸፋ ስለመስጠቱ ነው በመግለጫው ለማረጋገጥ የተቻለው። ከሀራ ወልዲያ እና ከዋጃ ከሁለት አቅጣጫዎች ተጨማሪ ኃይል ወደ አካባቢዎቹ እንዳይገባ መደረጉን ተከትሎ እንግዲህ ብርቱ ውጊያ ተደርጓል። በዚህም የመንግስት ወታደሮች ጉዳት አስተናግደዋል። ዛሬ ቆቦ ወደ ተራራማ ስፍራዎች የከባድ መሳሪያ ድብደባዎች ሲደረጉ ነው ያረፈዱት። ወደ ሸዎች ተብሎ የሚጠራው አካባቢ ተከታታይ የከባድ መሳሪያ ድብደባ እየተደረገ አርፍደዋል። የደረሰው ጉዳት በዝርዝር አልታወቀም። ረፋ ድረስ የከባድ መሳሪያ ድብደባው ቀጥሏል የሚሉት የመረጃ ምንጮቹ፣ ሮቢት ትላንትና ምሽቱም እንደዚሁ ከባድ ውጊያ ሲደረግ ነበር። የጨበጣ ሊባል የሚችል ውጊያ ሲደረግ አምሽቷል። ከዛ ቀደም ብሎም እንግዲህ በሌሊትም ጥቃት ተፈጽሟል። ይህንን ተከትሎ ከብተማው አካባቢ ከፍተኛ ውጥረት አለ። አማያ ተኩለሽ ገብቶ የነበረ የመንግስት ኃይል ወደ ጮቢበር ስለመሰብሰቡ መረጃዎቹ ጠቁመዋል። ትናንትና እንግዲህ አንዳንድ አስተያየቶችን ሲሰጡ ተመልክቻለሁ። ተኩለሽ ተብሎ የሚጠራውን ቦታ በተመለከተ ወታደራዊ ገዥ መሬትነቱን በተመለከተ እንደዚሁ ርዕሱ ሆኖ ነበር። አንዳንድ ጊዜ ርዕሶቹና የሚቀርቡት መረጃዎች ተመጣጣኝ አይደሉም። ርዕሶቹ ጮክ ይላሉ የሚሉ አስተያየቶችን ተመልክቻለሁ። ግን በመረጃና በዝርዝር ዘገባዎች ውስጥ ያልተካተተ አንድም መረጃ እረሱ ነው አይወጣም። እየገባቸው የምታረጋግጡትና የምትከታተሉት ነው የሚሆነው። ለማንኛውም አስተያየቶችን ወስጃለሁ። ትላንትና ተኩለሽ ገዥ ወታደራዊ ገዥ መሬት ከሚለው አንጻር ይህ አስተያየት እንድትሰጠም እንደዚሁ ሌላ አስተያየት ተጫድሰውኛል። ተኩለሽ ተብሎ የሚጠራው ቦታ በጣም ወሳኝ ገዥ መሬት መሆኑን እንግዲህ በዚሁ ድጋሚ ማረጋገጥ ያስፈልጋል በአካባቢው ከሚደረጉ የአሁኑ ብቻ ሳይሆን በታሪክ ውስጥም ለረጅም ዘመናት በቆዩት ውጊያዎች ተኩለሽ የራያ ቀጠናዎችን የእጁ ቀጠናዎችን እና የላስታ ቀጠናዎችን ሶስቱንም በማዕዘነት የሚያገናኝ ቦታ ነው። ለሁለት ዓመታት በፋኖ እጅ የነበረ ቦታ ለሁለት ቀናት የመንግስት ኃይሎች ገብተውበት የነበረ ቢሆንም ታች አራዶም ሆርማት፣ ሮቢት፣ ጎብዬና አካባቢው የተፈጸሙትን ጥቃቶች ተከትሎ የመንግስት ወታደሮች አካባቢውን ለቀው በመውጣት ወደ ጮቢበር ተሰብስበዋል። በዚህ ቀጠና ሰሞኑ በነበረው ውጊያ ነው እንግዲህ ቤተክርስቲያንም ቀረን ሰዓት ተብሎ የሚጠራ ቤተክርስቲያን ቅዱስ ጊዮርጊስ ቤተክርስቲያን በከባድ መሳሪያ ጉዳት ደርሶበት ጣራውና ጉልላቱ ፈርሷል። ትናንትም ለሁለተኛ ጊዜ በጉልላቱ ላይ ድብደባ ተፈጽሟል ነው እየተባለው። በዚህ አካባቢ ያለውም ጉዳት ከፍ ያለ ነው። ሌላው ወደ አጣዬ የሚወስደን መረጃ ላስከትል። አጣዬ እንደዚሁ ከርከሜ ተብሎ በሚጠራ ቦታ የደፈጣ ጥቃት ተፈጽሟል። በተፈጸመው የደፈጣ ጥቃት ጉዳት ደርሷል ነው እየተባለው። የደረሰው ጉዳት በዝርዝር አልታወቀም። ትናንትና ምሽት ከላይ አጣዬ ወደ ከርከሜ ሲንቀሳቀስ በነበረ ፓትሮል ላይ ነው ድንገተኛ ጥቃቱ እየተፈጸመው። በዚህ ጥቃት የደረሰው ጉዳት በዝርዝር ግን አልታወቀም። ወደ መረጃዎቹ እቀጥላለው። ወደ መረጃዎች ሲሄድ የህወሓትን የተመለከተ መረጃ ላስከትልና ወደ ምንጃርና መተማ እመለሳለው። ህወሓት የአየር መቃወሚያ መሳሪያዎችን ጨምሮ የአጭር ርቀት ተወንጫፊ ሮኬቱ መሳሪያዎችን ከውጭ እያስገባ ነው የሚሉ የመረጃ ምንጮች ይህንን አድርሰዋል። በዚህ እንግዲህ ህወሓት ወታደራዊ ግምገማው ወደ ጦርነት የምንገባ ከሆነ የፌዴራል መንግስቱ የድሮና የአየር ኃይል ብልጫ አለው። ስለዚህ ይህንን አስበን መስራት አለብን፣ በሚል እንግዲህ ከተለያዩ ሀገራት ይህንን ድጋፍ አግኝቷል ነው የተባለው። ህወሀት የደረሱ መሳሪያዎች አሉ ከሮኬት እና እንደዚሁ ከወንጫፊ የአጭር ርቀት መሳሪያዎች አንጻር ከህወሀት እጅ የገቡ አሉ፣ ገናም ያልገቡ እንዳሉ ነው የተረጋገጠው። ህወሀትን በትላንትና እንግዲህ ወታደራዊ ትርኢት እያሳየ ነው የሚገኘው በተለያዩ አካባቢዎች የወዳደቁ አስከሬኖችና ጽሞችን እየሰበሰቡ የቀብር ስነስርዓት እየፈጸም ነው በሚል እና 2013 ዓ ም ሰኔ 21 ላይ እንግዲህ መቀሌን ለቆ የፌዴራል መንግስቱ ከምርጫ በኋላ የወጣበት እና ድል የተቀዳጀንበት በሚል ይህንን ቀን እየዘከሩ እና ወታደራዊ ትርኢት እያሳዩ ነው የሚገኙት የተደበቁ ዙ 23ን የአየር መቃወሚያ እንዲሁም ደግሞ የመድፍና ብረት ለበስ ወታደራዊ ተሽከርካሪዎች እና ታንኮችን አውጥተዋል። ይህንን በአደባባይ አሳይተዋል። እንግዲህ በዚህ በኩል ህወሓት ትጥቅ ፈቷል ሲባል በተደጋጋሚ ሲገለጽ የነበረው ነገር አሁን ውሃ የማይቋጥር መሆኑንና ህወሓት ለበለጠ ወታደራዊ እንቅስቃሴ የተዘጋጀ መሆኑን እንግዲህ በተለያዩ አቅታቸው ከሱዳንም ጭምር መረጃዎችን ነው የሚያሳዩት። በተለይ በኤርትራ በኩል ጽንዶ የሚባለው ፖለቲካዊ ወታደራዊና ሌላ የሚዲያ እና የፕሮፓጋንዳ ቁርኝት ከተፈጠረ በኋላ በዛ መውጫ በኩልን ህወሀት እንዳማራጭ እየተጠቀመ አጠቃላይ የሚያደርጋቸውን እንቅስቃሴዎች ጦር መሳሪያ ግዥና ሌሎችን ጨምሮ ይህን እያደረገ እንደሆነ ነው መረጃዎች የሚያሳዩት። ህዋት አሁንም የፌዴራል መንግስቱ ኃይሎች ተበትነዋል በሚል በፊት የወጉኝ እንደ ፋኖ የኤርትራ መንግስት የመሳሰሉት ከፌዴራል መንግስቱ ጎን አይደሉም በሚል እንግዲህ አሁን ወታደራዊ ዘመቻ ለማድረግ የተንቀሳቀሰ ነው። የአፋር ታጣቂዎችንም እያሰለጠነ ነው የሚገኘው። ሌላው ወደ መተማ የሚወስድን መረጃ ነው። መተማ ሽንፋ ተብሎ ከሚጠራው ወታደራዊ ካምፕ ከስምሪት ቀጠናቸው የወጡ በርካታ ወታደሮች ወደ ፋኖ ተቀላቅለዋል ተብሏል። ከዚህ ውስጥ እንደ 11 የሚሆኑት ሙሉ ትጥቃቸውን እንደያዙ በአካባቢ የሚገኘውን የካራማራ የአማራ ፋኖ ክፍለ ጦር በተቀላቀሉ ነው መረጃው የሚያሳየው። እነዚህ በሌሊት ወደ ፋኖ የተቀላቀሉት ሁሉም የወገብ ትጥቆችንና የተሟላ መሳሪያዎችን ይዘው ነው። ቀደም ብሎ ወደዚሁ ክፍለ ጦር እንደዚሁ አስራ ሰባት የአድማ ብተና አባላት ከሁለት ቀናት በፊት ተቀላቅለዋል። በመተማ ቀጠና ያለውን ሁኔታ ተከትሎ የአድማብተናው ወደ ካምፕ እንዲገባና ለተወሰኑ ቀናት ከዘመቻ ውጭ እንዲሆን ተደርጓል። በመከላከያና በአድማ ብተና አባላት መካከል ያለውም ጉዳይ እንግዲህ ባለበት ነው፣ እስካሁን መፍትሄ አላገኘም። ሌላው ወደ ሸዋ ምንጃር የሚወስደን መረጃ ነው። ምንጃር ገሬ ከምትባል ቦታ ካለ ወታደራዊ ካምፕ የወጡ ሁለት ወታደሮች ከነትጥቃቸው ወደ ፋኖ ተቀላቅለዋል። እንደ ፋኖ መረጃ ምንጮች ከሆነ እነዚህ የተቀላቀሉ ወታደሮች ወደሚፈልጉት አቅጣጫ እንዲሄዱ አስፈላጊው ድጋፍ ተደርጎላቸው ተሸኝተዋል ነው የተባለው። ሌላው አረርቴ ከተማ እንደዚሁ አንድ ሆቴል ላይ የቦምብ ፍንዳታ ደርሰዋል። በደረሰው የቦምብ ፍንዳታ ሆቴሉ ውስጥ የነበሩ የሚልሻ እና የመከላከያ አባላት እንደዚሁ ቆስለዋል ነው የተባለው። ሌሊት በተፈጸመው የቦምብ ጥቃት እንደዚሁ በንብረት ላይም እንደዚሁ ጉዳት ስለመድረሱ የወጡ መረጃዎች ያሳያሉ። እንግዲህ ሌላው ዛሬ ብልጽግና ሰልፎችን እያደረገ ነው የሚገኘው። እነዚህ ሰልፎች በተለያዩ ከተሞች በአማራ ክልል በሚገኙ ባህር ዳር፣ ጎንደር፣ ደብረ ማርቆስ፣ ፍኖ ሰላም፣ ደብረ ታቦር፣ ወልዳያ፣ ደሴ፣ ደብረ ብርሃን፣ ሰቆጣ፣ ሁመራን ኮምቦልቻ እና ሌሎች የዞንና የክልል ከተሞችን ትልልቅ ከተሞችን እና የወረዳ ከተሞችን ጨምሮ ሰልፎች እየተደረጉ ያሉ። ስለ ሰልፎቹ እንግዲህ ያው ስለ ቀስቀሳው ቀደም ብሎ በርካታ መረጃዎች ሲወጡ ነበረ። በተለያዩ አስገዳጅ ሁኔታ እየወጡ ሰዎች አሁን በሰልፍ ላይ እንግዲህ ብዙ ሰዎች ለምሳሌ ደብረ ብርሃን ያለውን ሰልፍ ልትመለከቱ ይችላላችሁ። ጎንደር ያለውን ሰልፍ ልትመለከቱ ይችላላችሁ። በከፍተኛ የሆነ በሰው ጥረት የተመቱ ሰልፎች ናቸው እየተደረጉ ያሉት። የወጡ ሰዎችም እንደዚሁ መፈክሮችን ይዘው ፊታቸውን ሸፍነው ነው የሚታዩት። ይሄ ነው ሲባል ግን ብልጽግና ግን በተለያዩ ከተሞች በግዳጅ ቢሆን ሰልፍ አላስወጣም ለማለት አይደለም። ሰልፎቹ ግን ከግዳጅ አንጻር በሰው እጥረት ታይተዋል። ለምሳሌ ወትሮ ደምቆ የሚታየው ጎንደር መስቀል አደባባይ በአካባቢ ባለው ውጊያ ምክንያት በርካታ ሰዎች ያልተገኙበት ሆኗል። በክፍለ ከተማ ደረጃ ስምሬት ተሰጥቶ የነበረ ቢሆንም እዚህ ግባ የሚባል የሰው ቁጥር አልተገኘበትም። በአንጻሩ ጊዜ በሌሎቹ አካባቢዎችም ለዚሁ እዚህ ግባ የሚባል የሰው ቁጥር አልተገኘም። ሰልፎቹን በተመለከተ እንግዲህ የሰልፎቹን ስምሬት በተመለከተ የሚሊሻ አባላት፣ የአድማ ብጠን አባላት፣ የመከላከያ አባላት፣ የብልጽግና ቤተሰቦች የበተለይ እነዚህ መለዩ ለባሾቹ መለዩዋቸውን አስቀምጠው የሲቪል ልብስ ለብሰው እንዲሳተፉ ስለመደረጉ ነው መረጃዎቹ የሚያሳዩት። ከዚህ ጋር በተያያዘ እንግዲህ በሰልፎቹ ላይ ፋኖን የሚያወግዙ መፈክሮች ታይተዋል። እንዲሁም ደግሞ ሰላምን በተመለከተ መንግሥት የህግ ማስከበር እርምጃውን ሊቀጥል ይገባል በሚል እንግዲህ ያው ተደጋጋሚ ዘገባዎችም ወደ እናንተ እንደደረሰው በመሬት ላይ እየተፈጸመ ያለውን የማዕበል ምድር አንቀጥቅጥ ዘመቻ አጋር ሆኖ በከተሞችም እየተደረገ ያለ የብልጽግና የድጋፍ ሰልፍ ነው። ስለ ሰልፎቹ ያሉ መረጃዎችን በየአካባቢው ታደርሱኝ ትችላላችሁ። ሌላው መረጃ እንደዚሁ ወደ አዲስ አበባ የሚወስድን ነው። ዛሬ ታትሞ የወጣው ሪፖርተር ጋዜጣ ይዟቸው ከወጣው መረጃዎች መካከል የሲቪክ ማህበረሰብ ድርጅቶችን በተመለከተ ረቂቅ አዋጅ ተዘጋጅቷል ተብሏል። ይህ ረቂቅ አዋጅ እንግዲህ በቋፍ ላይ የሚገኘውን እና በተለይ የሚዲያ እና የሲቪክ የዲሞክራሲ መብቶች ላይ የሚሰሩ ድርጅቶችን የበለጠ የሚገንዝ ረቂቅ አዋጅ ነው እየተባለ ነው የሚገኘው። አሁን አብይ አህመድ እንግዲህ በጣም አፋኝ የሆኑ ህጎችንም በማውጣት ነው ከወታደራዊ ዘመቻ ከወታደራዊ እንዲሁም ደግሞ ከኮማንድ አስተዳደር ባሻገር አስገዳጅ የሆኑ ህጎችን በማውጣት ለምሳሌ እንግዲህ ስለ ንብረት የወጣውን እንዲሁም ደግሞ ስለ ምርመራ የወጣውን የሰሞኑን አዋጆች የምናስታውሳቸው ናቸው። አሁን ደግሞ የሲቪክ ድርጅቶች ከውጭ ድጋፍ የሚያገኙ ከሆነ በ15 ቀናት ውስጥ ገንዘብ ሪፖርት እንዲያደርጉና ከአሁን በፊት ተሰጥቷቸው የነበሩ ለመስራት ነጻነት የነበራቸው አንቀጾች እንዲሻሩ ተደርገዋል። በራሳቸው ፕሮጀክት ስራዎችን ከሌሎች ጋር ለማከናወን ውል መውሰድ፣ ድርጅቶች ጋር የገንዘብ ድጋፍ መፈራረምን ጨምሮ የተለያዩ መዋሎችን የሚያደርጉበት አንቀጽ ስድስት አሁን ተሰርዟል። እንዲሁም ደግሞ በእነዚህ የሲቪክ ድርጅቶች ላይ መንግስት በአስቸኳይ እና በፈለገው ጊዜ ጣልቃ እንዲገባ የሚያደርግ አዲስ መመሪያም ተካቷል። ቀድሞ የነበረው በቅድመ ሁኔታ ሁኔታዎች ተጣርተው መንግስት በድርጅቶቹ ላይ ምርመራ ያደርጋል የሚለው ህግ ተሽሮ አሁን አስፈላጊ በሆነው በየትኛውም ጊዜ መንግስት ምርመራና ጣልቃ ሊገባ ይችላል ተብሏል። ይህ እንግዲህ የሲቪክ ድርጅቶች ያለውን ጫና የሚያሳይ ነው። ሌላው የፖለቲካ ፓርቲዎች እንደዚሁ አስተያየት እየሰጡ ነው የሚገኙት። ሪፖርተር ዟቸው ከወጣው ዘገባዎች መካከል በሰላም ይቅደም የጋራ ምክር ቤቱ ተወካይ ናቸው። ይህን የተናገሩት ሰባተኛው ሀገራዊ ምርጫ ከመደረጉ በፊት በኢትዮጵያ ደረጃ ሰላም ሊመጣ ይገባል። ሰላም ከተረጋገጠ በኋላ ወደ ምርጫ ይገባል። ሰላም የማይሆን ከሆነ ግን እንደ እስካሁኑ ከፊል ምርጫዎችን ማድረግ ተቀባይነት አይኖረውም። ከተደረገ ሙሉ ምርጫ ነው፣ ካልሆነ ሰላምን ማረጋገጥ ነው። ስለዚህ ሰላም የአማራጭ ጉዳይ አይደለም። ሰባተኛው ሀገር አቀፍ ምርጫ ይህንን ታሳቢ አድርጎ ሊሰራ ይገባል የሚል ከምርጫ ቦርድና ከሚመለከታቸው አካላት ጋር በዚህ ጉዳይ እየሰሩ እንደሆነ ነው የገለጹት። ሌላው የፓርቲ ነክ መረጃዎች መድረክ ተብሎ የሚጠራው እንግዲህ የኦሮሞ እና የትግራይ ፖለቲካ ድርጅቶች ስብስብ የሆነው መድረክ በትላንትና ዕለት አምዶን ገብረስላሴን ከአረና ፕሬዚዳንት አድርጎ መርጧል። ፕሮፌሰር መራራ ጉድናን እንደዚሁ ምክትልና የውጭ ጉዳይ ኃላፊ ማድረግ እንደዚሁ 17ኛው ጉባኤ ማድረጉን መድረክ ገልጿል። እንግዲህ ከአሁን በፊት ፕሮፌሰር መራራ ጉድና ከምርጫ ጋር አንሳተፍ በሚል የፓርቲ እንቅስቃሴን ገድቦ ነበረ። ቢሆንም አሁን እየተንቀሳቀሱ ስለመሆናቸው እነዚህ ያሳያሉ። ለሰዓት ያስኳቸው መረጃዎች እነዚህ ናቸው። በሌላ ተመሳሳይ መርሃግብር እስከምንገናኝ መልካም የረፍት ቀን ይሁላችሁ። መልካም ሰበት።